ሳ ነው አስቴር አትነሱም እስከዚህ ምን ማድረግ ሴት አደላችሁ እንዴ ጉድ ጉድ ጉድ ጉድ ጉድ ለ ምን ሴት የሆነሽ ተበጠርሹ ለምን ሴት የመሆን መስፈርቱ በጠዋት መነሳት ነው የሰላም ሳንስኝ ጭራሽ እሺ አሁን እሱን ተውት። ቆይ ምን እንድናደርግ ነው በጠዋት የቀሰቀስሽን? ተው እሱ እስኪ ሊመርባቸው ተክርስቲያን ደርሰንስ? ለእሱ የቀሰቀስሽን? አዎ ለእሱ ነው፣ እንደ ብሎ ቀለል ማድረግ ምንድን ነው ለምንድን ነው የማይሆነው? በቃ የምሄድ እንቅልፌን ገና አልጨረስኩም እና ስንመለስ አረ፣ እማዬ የትም እንዳትንቀሳቀሽ ብላኛለች። አንተ ወይ ጉድ! ምን አይነት ዘመን ላይ ደረሰ። የሚገርም ነው እኮ። ምን ዘመን አይደለም ይሄ

ብቻ በጣም ነው የጨነቀኝ። አትጨነቂ፣ ከሰሙ ሰሙ ነው በቃ። ቢሆንም ማሴር በጣም ያስፈራል። ይገባኛል። እና ያው ግን ሁሉም ነገር ለበጎ ነው ከማለት ውጭ ምንም አማራጭ የለን። ብቻ አንዱ አምላክ ልባቸውን ያራራል። አትጨነቂ። አንቸው አምላክ ደህና ጥሎ አይጥሉ። እሱስ ትክክል። እኛ ተጨነቁ ብለን ነው እንጂ እሱ ካሰበልን እኮ ፈቀቅ አንቺ አባትሽ ልጅ ነች፣ መቼም ሌባ ናጭ መርማሪቱ። መጀመሪያ አንቺ ራሽን አረጋቂ። ከዚህ አለሚጠኝች ጥያቄ በትክክል ትመልሽላቸዋለች። ተግባባን? አባትሽን አስባቸው። አባትሽን አንቺ በጣም ብዙ ነገር ሆኗል። አንቺ በጣም ብዙ ነገር እየሆንሽ ነው፣ ግን አንቺ ለአባትሽ በህይወት መኖር አስፈላጊ ነው። አባትሽን በጣም ይቅርታ ወይዘሮ ሜላት፣ ከአሁን በፊትም ለሀና ነግሬያት ነበር። አሁን ደግሞ ለሁላችሁም ማሳወቅ ስላለብኝ ነው እዚህ ድረስ እንድትመጪ ደውዬ ያሳወቅሽ። እሺ፣ ምንድን ነው የተፈጠረ? አዲስ ነገር አለ? እሺ እንግዲህ የሀናን አባት የሚያሳክመው የአንቺ ድርጅት እንደሆነ ይታወቃል ስለዚህ አንዳንድ ወጪዎችን ማወቅ ይኖርብሻል ለዚህ ነው እንደ ጠራኸኝ በስልክ መንገድ እኮ ትችል ነበር ለሀና አባት ቀሪውን ሁለት መቶ ሺህ ብር ለመሸፈን እኮ ትስማም ይቻላል በእርግጥ የገንዘቡ መጠን አሁን አንቺ የገለጽሽው አይነት አይደለም ኦልሞስት ወደ ስምንት መቶ ሺህ አካባቢ ደርሷል ከዚህ ውስጥ ደግሞ የአንቺ ድርጅት ሰባ አምስት ፐርሰንቱ ነው የሚሸፍነው ያ ማለት ደግሞ ወደ ስድስት መቶ ሺህ አካባቢ ማለት ነው ተረጋጊ እንጂ። ምንን ተረጋከሁት አንች ል ዘራ አና እንደያሹ ሁለት መቶ ሽጉርብልሽ ካላስገብቶች እንዴት በምታደረግ እትይ በጣም ይቅርታ፣ እኔ እንደዚህ እንደሆነ አላወኩም ነበር። አሁንም ቢሆን ሂሳቡ እንዴት እንደዚህ እንደደረሰ አልገባኝም ና እኛ ጥፋተኛ እያደረግሽ ነ እኔ እናንተን ጥፋተኛ አላደረኩም አላደረግኩም ሙሉ ሳስበው ነበር ግላአባየ ህክምና የሚያል ገንዘብ አይወጣም አይወጣምአስፈላጊ ሆነ ሰላሙ አለይኩም ወራህመቱላሂ ወበረካቱህ ሁድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ላይ ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። አንተ እንዴት ናችሁ? ደህና ናችሁ? ይሄ እንግዲህ ዛሬ ክፍል አርባ ስምንት የተከታተላችሁትን ይመስላል ማለት ነው ያው በዛኛው በዋናው አይታችሁታሚ አስፋደች ካለፍ ግን ያው ያደኛና ስል እኔም ልናገር በቻና ብዬ ነው ምክንያቱም ያው። አያት ያየትየዋ የሐና አያት በቃ እርግጠኛ ሆና ምንም የዲኤንኤ የምርመራ አያስፈልግም በሚባል መልኩ ልጅ መሆኗን እየመሰከረችው ማለት ነው። ሐናን ካስወጣሻት ላልመለስ ከዚህ ቤት እኔም ወጥቼ እሄዳለሁኝ፣ አታገኘኝም እያለቻት ነው እናቷ ማለት ነው። የሜላት እናት ሐና ሜላትም ሐናን መንቅ እያስወጣላለሁኝ ምን ውጤት አጠባበቀኝ እያለች ነው ታናዳለች። ምክንያቱም ይሄ ሁሉ ሴራ ደግሞ የባዩሽ ሴራ ነው ማለት ነው። የሕክምናው ብር እንደዚህ እንዲሆን ያደረገችው ከዶክተሩ ጋር ተመሳጥራ ባዩሽ ትባላለች። የባዩሽ ሴራ መጨረሻው ምን እንደሚሆን ይታወቃል። የአባቷን ሕክምና በዝም መልኩ ካጭበረበረችና ይሄን ያክል ገንዘብ እንትን ማለት ከቻለች ውጤቱም እንደሚጨረበር እርግጠኛ እየሆነ ነው አሁን ላይ ማለት ነው። ወይዘሮ ሜላትም ው ምንም እንትን እያለች አይደለም ማለት ያኔ፣ በቃ እያገናዘበች አይደለም አደለም። ለምን እንዲህ ዝኮን አላለችም? ሀናንም ልትረዳት አልቻለችም። ይሄ እኮ እንዴት ነው ይሄ እንዴት ነው ብላ መድኃኒቱን ምናሶ እንዴት እንዴት እንደተገዛ ምናምን የተገዛበት ምናምን ልታስረዳ ስትሞክር መረዳት አልቻለችም። ግን ጆሮ እውነቱን የዶክተሩንም አመለካከት ሆነ ሁኔታ ለሰላም ነግሮታል ማለት ነው። እንግዲህ መጨረሻው ምን ይፈጠራል፣ ምን ይሆን ይሆን የሚለውን አብረን የምናየው ይሆናል ማለት ነው። ምክንያቱም ይሀና ጉዳይ የሆነ ውስብስብስብስብ እያለ ነው የሚሄደው። ለምን እንደሆነ አላውቅም፣ አወሳስበውታል ማለት ነው። ፊልሙ ራሱ የተወሳሰበን ይሆን። አሁን ላይ ውጤቷን እየጠበቀች እያለች ተመልካቹ ቢሆን ውጤቷ የጨረበርባት ይሆን ወይስ እውነቱ ይወጣ ይሆን በሚለው ነበር እየጓጓ ያለው። አሁን ላይ ግን ደግሞ ሌላ በሌላ መንገድ አጭበርብራታለች ማለት ነው። ባዩሽ እንደገና እርግብ ተብዬዋ ተከትለ ሀዲያ ከእናቷ ጋር እያወጣሽ ትሸጭ ነበር ማለት ነው ምናምን ነገር እያለች ስትንት ስትላሽ ስታሸማቀቃት ነበር ማለት ነው። እቤት ደግሞ መጥታ ለአያቷ ምግብ አቅርባ የሚጣፍጥ ምግብ ነበር እጅሽን አይቆርጥም ነው እኔን እንዳጠገብሽኝ ቅጥ ያለውን ትዳሪ ስጥሽ ምናምን ስትላት አስተያየቷ የአስተያየት ክፋት ነበር የምታያት ማለት ነው። ያማላይ የማለ ግን ክፍል አርባ ዘጠኝ ዛሬ ይለቀቃል። ያው እንግዲህ እርግጠኛ ነኝ ዛሬም የውጤቱ ጉዳይ ሊሆን አይችልም፣ ምክንያቱም ውጤቱ መጨረሻ ላይ ነው ስላሉ ዛሬም ውጤቱ ይሆናል ብዬ ተስፋ አላደርግም። ያው ስለ ሕክምናው ያለውን ነገር ምናምን ነው አሁንም ሊሆን የሚችለው ማለት ነው ያው እንግዲህ ፍትህ ለሃና እያል የባዩሽ ሴራ በጣም እየተወሳሰበ ሆኖባታል። ሃና አልቻለችውም፣ አልሆነላትም። ተስፋ ለቆርጥ ስትል ደግሞ ያው እንግዲህ ጆሮ እያጥናናት ነው ማለት ነው። ከአባቷም ጎን የሚቆምላት እሱ ነው፣ እያጥናናት ነው። ያው ዞሮ ዞሮ እንግዲህ ምናልባት አልባት እውነት ብትደባበቅም አንድ ቀን ትወጣለች። በሀሰት በውሸት ይሁን በፊልም የሚሆን። በማንኛውም ሁኔታ እውነት እንደሚወጣ እርግጠኛ ነን እንጠብቃለን፣ ማለት ነው ብቼ እንዴት ነው እንዴት አያችሁት? አሁን ይሄንን ነገር ማለት ነው ማለት እናንተ ጠብቃችሁ ነበረ ማለት ወይዘሮ ባዩሽና ዶክተሩ ተመሳጥረው ያጭበረብራሉ ይቀየራሉ ብላችሁ ያሰባችሁት የውጤቱን ጉዳይ እንጂ በሕክምናው በኩል መጥተው ይህንን ያህል ገንዘብ ያጭበረብሯታል ብላችሁ ገምታችሁ ነበር። የእናንተን ግምት ማለት ነው እኔ በፍጹም አልገመትኩም፣ እውነት ለመናገር ማለት ነው። ምክንያቱም ከላስ ያጭ ወረ ብዬ ያሰብኩት ውጤቱን ነው እንጂ በዚህ ጉዳይ ይመጣሉ ብዬ አላሰብኮ ነበር። ግን ሴረኛ ሰው ወይም ደግሞ ምቀኛ ሰው የሚገባበት አይታወቅም፣ በየትኛው ቀዳዳ ገብቶ እንደሚመጣባችሁ አይታወቅም ማለት ነው። እውነት ለመናገር ያው ይሄ ነገር ሀሰትም ቢሆን አንዳንድ ጊዜ የሚያስተምር ነገር አለው ብዬ አስባለሁ ማለት ነው በተጠበቀበት ጉዳይ ሳይሆን ባልጠበቃችሁት መጥቶ ጥላት እንደሚያጠቃችሁ ወይም ደግሞ እንደ ገንዘባችሁ እንደሚበላው ለማወቅ ያስችላል ማለት ነው። እና እናንተስ እንዴት አያችሁት? እስኪ የእናንተን አስተያየት ኮሜንት ላይ ጣፉልኝ ማለት ነው። እኔ ውጤቱን እንጂ ህክምናው ይጭበረበራል ብዬ በፍጹም አልገመትኩም ነበር። እናንተስ ምን ነበር የገመታችሁት? ውጤቱን ነው ወይስ ብዙዎች በቃ ውጤቱ ካሁን በኋላ ሀቁ አይወጣም፣ እንደሚጭበረበር እርግጠኛ ነን። ምክንያቱም ዶክተሩን ዶክተሩ ስናየው ምናምን እያላችሁ ብዙዎቻችሁ ኮሜንት ላይ እንትን እያላችሁ ማለት ነው። ይህን ዶክተር እንኳን በሌላ እንትን ላይ አይቼው አላውቅም። ያው ለመጀመሪያ ጊዜ ነው ያዩተኝ ና ዶክተሩ የመጀመሪያ የወጣ ቀረጣ ላይ የወጣ ጊዜ ስለ ዶክተሩ አስተያየት ስትሰጡ ነበር። መላም የለው ውጤቱ የሚጭበረበር ነው ምናምን ስትሉ ነበር ማለት ነው። እንደ አጠቃላይ ውጤቱ ነበር እንጂ ይጭበረበራል ያለው ይሄ ይሆናል አልተባለም። የእናንተስ ግምት ምን ነበር የሚለውን ኮሜንት ላይ አስቀምጡልኝ። ላይክ እና ሰብስክራይብ እያደረጋችሁ እኔን አበረታቱ። ይማልሳ ውዲ ሀገር የልጆች በያላችሁበት ሰላማችሁ ብዙ ዝትይበል ኢትዮጵያ አለም ለመ ሀገራችን ሰላሟን አላህ ይመልስልን። ጦርነት በቃ ብሎ ሰላም ለሀገራችን ፍቅር ለህዝባችን ያስፍንልን ማለት ነው። ጦርነት አስከፊ ነው። ጦርነትን በቃ ብሎ ሰላምን ያወረድልን፣ ውቢቱ ሀገራችን ማለት ነው። እንደምታዋጥፏ ፍክት ብላ ደስ ትላለች ሀገራችን ማለት ነው። አሁን ላይ በተለይ ክረምት፣ የክረምት ድባብ ነው፣ ደስ የሚል ድባብ ነው ማለት ነው። ጦርነቱን አላህ ያብርድላቸው፣ ያብርድልብህ እና ሰላም ለሀገራችን፣ ፍቅር ለህዝባችን እያለን በዚሁ እሰናበታችኋለሁኝ። ሀባይቤ ገልቤ ላይክ እና ሰብስክራይብ እያደረጋችሁ ማበረታታቱን ደግሞ አትዘንጉ ማለት ነው። ምንም አትጎዱበትም፣ ተጠቀሙ። ባትጠቀሙም ራሱ አትጎዱም፣ ችግር የለውም። ሰብስክራይብ ብታደርጉኝ ማለት ነው። እና ሰብስክራይብ ለምንድነው ማታደርጉኝ? ቆየ ሰው ልጅ ያኔ ተሳደቢ መሆን አለበት ውሸት ተናጋሪ መሆን አለበት። አፈቀርኩኝ፣ ከዳሁኝ፣ የሰው ባል ወደድኩኝ፣ ምናምን ባሌን ተቀማሁኝ፣ አረገዝኩኝ፣ እንዲህ አረግኩኝ እያሉ የሚመጡትን ሰዎች ነው። እንደ እናንተ ቆይ ሆኖ የምታደርጉት ሰብስክራይብ የምታደርጉት ልሽ የኛ የኔ ደም ቅመሞችን አታደርጉንም ማለት ነው። ምን የምትጎዱት ነገር አላችሁ እኛን ሰብስክራይብ ስላደረጋችሁ? ወይስ ደግሞ ያው እናንተ ሰብስክራይብ ስላደረጋችሁንና ላይክ እያደረጋችሁ ስለበረታታችሁን እኛ የምንቀየር መስሏችሁ? ቅናት ነው ያ ምሽም፣ አበሻ አበሻና መቀኝነት ያው ተደም ስራችን የተሳሰረ ነው ብዬ ነው ማለት ነውና ምንም ምን ችግር አለው? ቢያልፍልን ብንወጣ ከመዲያም ጉሾ ነው። ምን ችግር አለው? ሀገራችን ላይ ሄደን እኛም ወግ ደርሶን በሀገራችን ብንኖር ማለት ነው እና ምንም ሳሰስቱ ሰብስክራይብ ላይ ካደርኩን በቃ፣ በሮታቱን ገዙ እህቶች። በብር አላልናችሁ እኛ በስልካችሁ ሰከንድ በማይፈጅ ወጥ አታ ሰአት ራሱ ማይፈጅ ነው ማለት ነው ሰብስክራይብ ማድረጉና